የምታስበው ከትላንት ወዲያ ሰባት ሰዓት ተኩል አካባቢ ነው ወደ ማዕከላዊ ተብሎ በተለምዶ ወደሚጠራው የማጎሪያ ቦታ እዛ ከብሄድ በፊት ለሶስት ሰዓት ያለ ቤቱ አብጠውታል። ቤቱ ከልከቱት በኋላ ህፃን ልጆቹ ሁለት ሰዓት ልጆቹ እንዲወጡ አድርገው ጎረቤቱም አካባቢ ያሉ ሰዎች ከአካባቢ እንዲፎ ካደረጉ በኋላ ቤቱ ለሶስት ሰዓት ተኩል ያህል ፈትሸውታል። እዛ ሂደት ውስጥ ባለቤቱንም እንኳን ከስራ ቦታ ከስብሰባ ተጠርታ ስትወጣ ጉበቤት ስልክ ደውለውላት ወደ ቤት እንዳትገባ ተደርጓል። በጊዜው የፌዴራል ፖሊሶች እና ሲቪል ሲቪልነት አባላት እንደነበሩ ማረጋገጥ ይችለናል ከአካባቢው ሰዎች። ከዛ በኋላ ወደ ከሳድ በኋላ ሰባት ተኩል አካባቢ ተባለው ቦታ ይዘው ሄዱ። ወደ ቃልቲ ማነው ማዕከላዊ ሲኖር ልብስ እና ምግብ ዛይቱልን ማታ መምጣት ትችላላቸው የሚል ብቻ ነው። ከዛ በኋላ የሄዱ ሰዎችን ለመጠየቅ የሚደረገው ጥረት አልተሳካም። ትናንትም ታይተዋል፣ ትናንት ታይተዋል። ስም ጽፎ ምግብ መስጠት ይቻላል። ከዛ በላይ ግን በምን ሁኔታ እንዳሉ እንዴት እንደሆኑ ማወቅ አልተቻለም። እስካሁን አሰዓት ድረስ ፍርድ ቤቱም አልቀረቡም። ምንም የተደረገ ነው ያለው ሁኔታ፣ ስለሱ አጠቃላይ ይህን ይመስላሉ። እንግዲህ ይህን ንቅናቄ መፍጠር አስባችኋል። ትግሉንም ከፍ ወዳለ ደረጃ ለማሳደግ እንዳሰብ ነው መግለጫው ገልጸናል። እንዳያችሁትም ሆነ መግለጫችን በተግባር ማብራችሁ እንደምትሆኑ በተለይ ጋዜጠኞች ጋዜጠኞች በመሆናችሁ በእናንተ የሚደርሰውን ነገር ታውቃላችሁ፣ በጓደኞቻችሁ የደረሰውን ታውቃላችሁ። እንደገና ደግሞ የህዝብ አንደበት በመሆናችሁ ደግሞ በህዝብ ውስጥ እየደረሰ ያለውን ነገር እያንዳንዱ ነገር ታውቃላችሁ። ስለዚህ አሁን ኢትዮጵያ በሽብርተኛ መንግስት ምክንያት ሽብር በግድ እንዲመጣ ሽብር በግድ እንዲመጣ ግቡን እያሸበሩ፣ ስለዚህ ይህ ከሆነ ደግሞ የኢትዮጵያ ሽብርን ይጸየፋል። በታሪኩ ፍጹም ሰላማዊ ህዝብ ነው። ይህንን መንግስታዊ ሽብርተኝነት ለመታገል የሚመጥን የሰላማዊ ትግል ማድረግ እንዳለብን ሰማያዊ ፓርቲ ተወያይቶ ወስነዋል። ስለዚህ ሁሌም እንደምንለውና ደጋግኖ እንደምናገረው ፓርቲ ድርጅት ነው። አላማ አለው። መሪ ነው አንጎል ነው። ይሄንን ነገር ደግሞ ጭቆናውን የሚደርሰው ጭቆናውን ታግሎ መውጣት ያለበት ህዝብ ነው። እናንተን የጠራናችሁ ይሄንን ነገር ደግሞ አንደበት ናችሁ። አንጎል ከሆነው ፓርቲው ትግሉ የሚያስፈልገው የሚሰራውም ህዝቡ ስለሆነ ለህዝቡ የታደርሱ ነው። ስለዚህ ይህ አሁን ያለንበት ነባራዊ ሁኔታ ከሙስና ከዘርፊያ አልፎ ከአስተዳደር ብሶት አልፎ ተቋማዊ የሆነ ሽብርተኝነት በኢትዮጵያ ነግሷል። በመንግስታዊ ሽብርተኝነት ይህን ደግሞ እንዲጎን ከተፈለገ ተራ ፖለቲካ ውድድር አለ። አንድ ፓርቲ ከአንድ ፓርቲ ይሻለናል ብሎ የሚመረጡበት አለ። አጠቃላይ ሀገራችንን ወደ አልተፈለገ ሁኔታ እና ምናልባትም ወደፊት ምን ሊሆን እንደሚችል መተንበይ እስከማይቻል ድረስ የሚደርስ አይነት ሁኔታ መምጣት ስለሆነ ወደ ዝርዝር ሁኔታው ሳልገባ ትግሉ ግን የብልሹ አስተዳደር ጉዳይ አይደለም። የሙስና ጉዳይ አይደለም። ተራ የፖለቲካ ውድድርና አማራጭ የፖለቲካ ፖሊሲ የማቅረብ ጉዳይ አይደለም። አጠቃላይ ሕዝብ እንደ ሕዝብ ወደ እስር ቤት እየተጋዘ በመንግስት እንዲሸበር እየተደረገ መብቱ ሁሉ ተደፍጥቶ መናገርም እንዳይችል መስራትም እንዳይችል የገሎች ደጋ ማንኛውም አይነት በአገር ኪሳራ በህዝብ ላይ የተደረገ ስለሆነ ይሄ ደግሞ አጠቃላይ ከአገዛዙ ወደ ዲሞክራሲ የትግል ግዴታ ስለሆነ ይህንን የሚመት ትግል ለማድረግ ወደ ዝርዝሩ ሳልገባ ሰማያዊ ፓርቲ ትግበታ ደረጃ እንደወስኗል። ህዝብም ደግሞ የዚህ ኃላፊነት እንዳለበት ፣ ጭቆናውም የሚደርሰው እሱ ላይ ነው፣ ከጭቆና መውጣት ያለበት እና ለጭቆና ነፃነት መቆም ያለበት ህዝቡ እንደሆነ እንዲያምን ያስፈልጋል። ይህንን እናንተ በዚህ ግንዛቤ መሰረት ለህዝብ እንዲታረ ዝርዝሩ ግን በምናደርጋቸው የለት ተለት ስራዎች ላይ ዝርዝሩ እስከምናሳውቃችሁ ድረስ በዛ ደረጃ ባለው ይሻላል። እንደነገርኳቸ መናገር አይቻልም። ሁሉም ነገር በዚህ ሀገር ወንብድና ነው፣ ሸፍጥ ነው፣ ሴራ ነው። ስለዚህ ለትግሉ ስኬታማነትና ስሉ ተነስ ይባል ዝርዝር ጉዳዮች ከማሳወቅ እንቆጠባለን። በዚህ ደረጃ ምንለ